እሱ እኮ ሚስቱን እኮ ገሏታል። ሚስቱ እኮ ሞታል። አሁን እንደዛ ከረገባልሽ አንቺን ሞተሻል፣ በቃ በቁምሽ ሞተሻል። ቆም ትያለሽ እንጂ ለምን አንቺ አኮ የተኛ እዛ ጋር ያተወለደሽ አብሮሽ አኮሽ የተኛ እየሳመሽ እየዳበሰ የሚያስበው በቃ ያንን ሁሉ ብዙ ነገር አብሮሽ የሚያሳልፈው ያቺኛው ሚስት እየመሰልሽ አስበሻል። ብዙ ሮሽ ላይ የሚያሳልፈው በደመነፍሱ ማለት ነው። ያችኛዋ ሴት ንግስ ፊልም ላይ እንደምናየ አብሮ አታቅፏ ይህ ልጅ ሄድ አብሮ አቅፎ የደነሰ ምናምን አብሮ የተኛ እንዲ ያችኛዋ ሴት የሚያስቡ እኮ አሉ። እዛመንሻሉ እና አሁን ታድኘዋለሽ አልሽ? ወይኔ አዘንኩብሽ። እሙ አልሚ በጣም ናፈቃችሁኝ። ነገር እድሜ ስታቸው እኮ ያልኩት ማለት ነው። እንዴት መሰለሽ፣ ሚስቱ በጣም ከባድ ሚስቱ ከሆነች ማትረዳ ከሆነን ነው ያልኩት ነው ወይ ከቤት ም አቤ ምንድ እኔ ግን ተጠራጠርኩ። እኔ ግን አንድ አይነት ሆነብኝ ሀሳባችን። በጭንቅላት ወደ ከምትኝበት ከቤቱን ምንም ነገር የሚያገናኙ ነገር የለም። ምንም እስካሁን የተነጋገር ነው የተቸገረ ቁጠኛ ነው ይሆነኛል ብላይ ራሷን ህይወት መርጣ ሄዳለች።

ምን አይነት ነገር ነገር ወሬው እኮ ስለ ኤክሱ ያወራኛል። አጀንዳው መጀመሪያ ላይፍ የወታ ጀምር፣ እዛ ጋር ስለ ኤክሱ አወራለሁ

በቲዎሪ እንደዚህ ከሆን በተግባር ጫወታ ውስጥ ለባሌ ማለት ነው። በጣም ትልቅ መስዋት ነው መክፈል ያለብኝን ሳይሆን ከሌለብኝ በላይ እሱም እንደዛ ለኔ ከሆነ ገባካ ደግሞ ስለዚህ እኔ እንዲህ አይነት ነገር አይመጣኝም እኖራለሁኝ ካለ በቃ ትክክለኛው መንገድ ነው። ማንኛውም ሰው ማለት ነው የሆነ እኮ ማለት ነው ያለፈ ታሪክ ሊኖሩ ይችላል። ያለፈ ታሪኩ ግን እዛ ጋር ዲሌት ዲሌት፣ ሳይሆን በቃ ሪሙቭ አድርገ ነው በንጹህ ሕሊና በንጹህ እንትን ነው መቅረብ ያለበት። ሌላ ሰው አይደለ እንዴ? አንተ ከጭንቅላት ውስጥ ሌላ ሰው ሳታስወጣ ሌላ ሰው ካስገባ ከደጋ አለው በአንድ ድንጋይ ሁለት ሰው